ሰላም ሰላም የተወደዳችሁ ናይል አካዳሚ ቤተሰቦች፣ እንዴት ናችሁ? እያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህን ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክና ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባር ቤተሰቦቻችን ደግሞ ላይክ እና ሸር ማድረጋችሁ ዘውትር ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። አማርኛን እንዲሁም እንግሊዝኛን አቀላጥፋችሁ እንድጽፉ እንድታነቡ የምናደርግበት ቻናል ነው። አማርኛን መጻፍ ማንበብ የተቸገራችሁ እንዲሁም ደግሞ ቴክስ መጻፍ ሌሎችንም ባንክ ቤት የሚሄዳችሁ ሊሆን ይችላል። የትን ቦታ ሄዳችሁ አንድ ነገር ፈርማችሁ ለማውጣት ወይም ፈርማችሁ ለማስገባት እንዲሁም ስማችሁን ለመጻፍ የተቸገራችሁ በውስጥም በውጭም ያላችሁ እህት ወንድሞቻችን ይህንን ቻናል ሰብስክራይብ በማድረግ እንድትማሩ እያልኩ ወዲሁ አሳስባለሁ። ማንኛውም በውስጥ መስመር መማር የሚፈልግ ካለ ደግሞ ከዚህ ጋር በምናስቀምጥላቸው ስልክ በቀጥታ በመደወልም ሊሆን ይችላል በኢሞ በዋትሳ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ከዚህ በተጨማሪ ደግሞ ብትፈልጉ ቀጥታ ዩቲዩብ ላይ መማር ትችላላችሁ። ከዚህ በፊት የተለቀቁ አጫጭር ቪዲዮዎች ስላሉ ቃላት፣ እንዲሁም ሆያት፣ እያንዳንዱ ረዣዥም ምንባብና አረፍተ ነገሮችም የተለቀቁ ስለሆነ እነሱን መለስ ብላችሁ ማየት ትችላላችሁ ከመጀመሪያው እስከ መጨረሻው። ከዚህ በተጨማሪ ደግሞ ማንኛውም እሁድ ቅዳሜ እሁድና ቅዳሜ ብቻ ከአምስት ሰዓት እስከ ስድስት ሰዓት የገዛ ትምህርት እንሰጣለን። ግሩፑን ያስቀምጥ ነው፣ ግሩፕ አለ፣ የቴሌግራም ግሩፕ አለ። እሱን ጆይን በማድረግ መማር ትችላላችሁ ማለት ነው። እንግሊዝኛ እንዲሁም አማርኛ የገዛ ትምህርት ብቻ ነው ከክፍያ ውጭ ማለት ነው። በሱ እየተቀላቀላችሁ ግሩፑን ጆይን እያደረጋችሁ እዚጋ የምናስቀምጥላችሁን ስልክ ሴብ እያደረጋችሁ ቴሌግራም ግሩፕ ላይ ይወስዳችኋል። ከዛ በተጨማሪ ደግሞ ሊንክ አለ፣ ዩቲዩብ ሊንክ አለ። ዩቲዩብ ሊንክ ጋር ዝቅ ብላችሁ ቴሌግራም ሊንክ የሚል አለ። እሱን በመጫንም ቀጥታ ወደ ግሩፑ ያስገባችኋል ማለት ነው። በዛ መሰረት እየገባችሁ መማር ትችላላችሁ። እሱ የምንሰጠው የገዛ ትምህርት እሁድና ቅዳሜ ብቻ ለአንዳንድ ሰዓት ነው ማለት ነው። ከዚህ በተጨማሪ እንዳልኳችሁ በውስጥ መማር የምትፈልጉ ካላችሁ ደግሞ ከሰኞ እስከ አርብ ለአንዳንድ ሰዓት ያህል እያስተማርን ነው የምንገኘው። በውስጥ መማር የምትፈልጉ ልክ እንደዛ አድርጋችሁ መማር ትችላላችሁ ማለት ነው። ዛሬ ይዤላቸው የመጣሁት ደግሞ ረዥም ምንባብን እንዴት አድርገን ማንበብ እንችላለን፣ ረዥም ምንባብን እንዴት አድርገን ማንበብ እንችላለን። ከዚህ ጋር እንደምታዩት በየአራት ነጥቡ መሀል የምታዩዋቸው ነገሮች አጫጭር አረፍተ ነገሮች ናቸው። የአረፍተ ነገሮች ስብስብ ረዥም ምንባብ ይፈጥራል ማለት ነው። ከዚህ በተጨማሪ ግን እንደምታዩት ይሄ ምንባብ ነው የሚመስለው፣ እዚህ ጋር ብታዩት ረዣዥም ምንባብ ነው የሚመስለው። ነገር ግን በየአራት ነጥቡ መካከል የምታገኟቸው በጣም ብዙ እውቀት ልናገኝባቸው የምንችለው በጣም አሪፍ የሆኑ ጥቅሶች ናቸው። እነዚህን ጥቅሶች ደግሞ ረጋ ብላችሁ በማንበብ በማዳመጥ ማንበብ የምትችሉት በማንበብ፣ ማንበብ ማትችሉት ደግሞ በማዳመጥ እንድትጠቀሙበት እያልኩኝ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ንል። እስከ መጨረሻው አብራቸው ይቆዩ። በዓላማ ኑር። በዓላማ ኑር። እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሆኑ። በዓላማ ኑር፣ እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሆኑ አይሆኑ። ማንኛውም እንቅፋት ሊገጥመን ይችላል። ነገር ግን እነዛ እንቅፋቶች እኛን ይበልጥ ከፈተና ወጠን ወደ ጥሩ መንገድ እንድንሄድ የሚያደርጉን መሆን አለባቸው እንጂ እንቅፋቶች ስላደናቀፉን ብቻ ወድቀን መቅረትና ከተግባራችን ወደ ኋላ መመለስ እንደሌለብን የሚያሳይ ጥቅስ ነው ማለት ነው። ሕይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። ሕይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡህ ተጠንቀቅ። ትምህርት ማለት ግዴታ ፊደል የቆጠር ነው ሳይሆን ግዴታ መምህር የጮረህበት ሳይሆን ማንኛውም በህይወታችን ውስጥ የምናገኛቸው ከልጅነት ወደ እውቀት እየሄድነ ባለንበት ምዕራፍ ላይ ራሳችን የምንለውጥበት ማንኛውም ነገር ከቤትም ከውጭም የምናገኘው ከሰውም ከግላችንም የምናገኘው ትምህርት የህይወታችን መሰረት የሆነ ትምህርት ይባላል። ስለዚህ እነዛ ትምህርቶች እንዳያመልጡ ደግሞ መጠንቀቅ ይገባናል። ትኩረት ልትሰጣቸው ይገባል። ህይወት እስካለ ድረስ ትማራለህ። ማንኛውም ሰው እውቀት አለኝ የሚለው እኔ ከማንም በላይ ነው ብሎ የሚያስብ ሰው እስከ ፍጻሜው ይማራል። የሰው ልጅ የመማር ገደቡ መቼም አያቆም። እድሜ ሊገድቡ አይችልም ሀብት ንብረት ሊገድቡ አይችልም። ማንኛውም ነገር እውቀትም ከዚህ በላይ ነው ተብሎ የሚተው ነገር አይደለም። ምግብ ዛሬ በልተን ነገ እንደምንደግም ሁሉ የአእምሮ እውቀትም ልክ እንደዛ ነው። ዛሬ ስላነበብነ ነጋ እናነብ ማለት አይደለም። ዛሬ አዲስ ነገር አግኝተን ከሆነ ነገ ደግሞ የተሻለ አዲስ ነገር እናገኛለን። ስለዚህ በህይወታችን ውስጥ ብዙ አስተማሪዎች አሉ። መምህር ብቻ አይደለም። ኑሯችን ያስተምረናል፣ ህይወታችን ያስተምረናል፣ ስራችን ያስተምረናል። ስለዚህ እስከ ማንኛውም የህይወት ፍጻሜ ድረስ ትምህርት እንደ ምግብ አብሮ ይቀጥላል ማለት ነው። እንደ ምግብ አብሮ ይቀጥላል። ሰው ካልበላ መኖር አይችልም አይደለም። ካልተማረም ልክ እንደዛ ብላችሁ አስቡት። ምናልባት መምህር ጋ ፊት ለፊት ሄዳችሁ ስላልተማራችሁ ብቻ ሳይሆን በህይወታችሁ ውስጥ በጣም ብዙ ምትማራችሁ ነገሮች አሉ። እንዳልኳችሁ ከልጅነት እስከ መጨረሻው ፍጻሜ ድረስ ህይወታችን ለትምህርት የተዘጋጀች ነች። ማንኛውም ነገር እንማራለን። የሰው ልጅ ተማሪ ነው፣ መምህሩ ነው አያውቅም። ስለዚህ ምንድነው የሚለው ህይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። የመከራ ቀን የመከራ ቀን ወዳጅህን አትርሳ። እንደዎችን አስምሩባት በደንብ የመከራ ቀን ወዳጅህን አትርሳ። የሚገርመው አንዳንድ ሰዎች ትናንት ከየትም ያነሳቸውን ሰው ጥሩ ደረጃ ካደረሳቸው በኋላ ይረሱታል። ሌላ ጓደኛ ያበጃሉ። ሌላ እነሱን የመሰለ ሰው ይዘው ይሄዳሉ። ያ ከምንም ያነሳቸው ጓደኛዎች ወድቆ ቢያገኙት እንኳ ያ ጓደኛቸው ከምንም አንስቶ ነው እዚያ ያደረሳቸው። ግን ወድቆ ቢያገኙት እንኳ ረግጠውት ያልፋሉ። ዘወር ብላችሁ ሁላችሁም የራሳቸው ጥያቄ ያስነሳባቸዋል። ራሳችሁን እዩበት። የዛሬ ሰው ብቻ አትሆን የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። ያ ማለት ዛሬ ያለህበትን ብቻ ሳይሆን ትላንት ያሳለፍከውን ታሪክ ወደ ኋላ መለስ ብለህ አስብ ወይም ማስብ ማለት ነው። አንገት የተፈጠረው ዞሮ ለማየት ነውና። ይህ ማለት የዛሬ ሰው ብቻ አትሁን፣ የትላንቱን አስብ፣ አንገት የተፈጠረው ዞሮ ለማየት ነውና እንዴት አድርጌ ነው እንደዚህ አንገቴና ዞር ትናንት ነው ማለት እንዳትሉ፣ ያ ማለት ለማለት የታሰበው አንገት የተፈጥሮ ዞሮ ለማየት ነው እና ማለት አንገት እንደዚህ ዞር ብለን የኋላችን እንድናይበት እንዲንቀሳቀስ እንደሚያደርግ ሁሉ አእምሮአችንም የትናንትናውን ነው ዞር ብሎ ማየት አለበት ለማለት የታሰበ ነው። እሺ፣ አእምሮአችንም ሙሉ ህሌናችን ማሰብ የሚችል ህሌና ስላለን፣ እሱ ህሌናችን ትናንት ያሳልፍ ነው ጥሩ ይሁን መጥፎ ታሪክ ተመልሰን ማየት እንድንችል ማድረግ አለበት ነው። ስለዚህ የዛሬ ሰው ብቻ አትሁን፣ የትላንቱን አስብ። አንገት የተፈጠረው ዞሮ ለማየት ነውና፣ ዞሮ ለማየት ነውና። አለም ዋዣቂ ናት። አለም ዋዣቂ ናት። ከፍ ከፍና ዝቅ ስትል አትደንግጥ። አለም ዋዣቂ ናት ከፍና ዝቅ ስትል አትደንግጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ ትልቅ መጽናናት ይሆናልና በርታ። ሁሉም ጊዜ ይቀየራል። ሁሉም በነበረበት አይቀጥልም። ይሄ የማንኛውም ሰው ማወቅ የሚገባውና ሊይዘው የሚችል ነገር ነው። ትናንት ተደስተ ከሆነ ነገ ይከፋል። ይሄ ግልጽ ነው። ትናንት ደስተኛ ትናንትና ተከፍተ ከሆነ ነገ ትደሰታለህ። ህይወት ባለበት አይቀጥል። ህይወት ተቀያያሪ ነች። ትናንት ብዙ ፈተና አሳልፈ ሊሆን ይችላል። ትናንት በጣም አስቀያሚ ህይወት አሳልፈ ሊሆን ይችላል። ነገር ግን ለወደፊት ደግሞ በጣም አሪፍ ነገር ይጠብቀን ይሆናል። ስለዚህ ህይወትን መቀጠል ነው። ባለንበት ደረጃ መቀጠል፣ ወደፊት። ወደኋላ መመለስ አስፈላጊ አይደለም። ምንድን ነው የሚባሉ በህይወትና በቀለበት መንገድ ላይ ወደኋላ መመለስ የሚባል ነገር የለም። በህይወትና በቀለበት መንገድ ላይ ወደኋላ የሚባል ነገር የለም። ስለዚህ ህይወትን ሁሌም ወደፊት መሄድ አለብን ማለት ነው። እንዲያስላችሁ ደግሞ የትናንትናውን ረስታችሁ ዝም ብላችሁ በደፈናው ሂዱ ማለት አይደለም። የትናንቱን ማስታወስ የሚገባችሁ የሚጠቅማችሁ ነገር፣ ለዛሬ መሰረት የሚሆናችሁ ነገር ካለ ያዙት። ለዛሬ መሰረት የማይሆናችሁ ነገር ከሆነ ጣሉት። ነገር ግን እናንተ ከዚህ ደረጃ ያደረሳችሁን ሰው ደግሞ በችግራችሁ የደረሰላችሁን ሰው አትርሱ፣ አስታውሱ። ብትችሉ በሀብትን በገንዘብ ማግዙት፣ ካልቻላችሁ በሀሳብ አበረታቱት፣ በምትችሉት ሁሉ ማለት ነው። ስለዚህ አንዴ እንደአጠቃላይ ከመጀመሪያው እስከ መጨረሻው ላንብብላችሁ። አሁን በገለጻ መልክ ነው ያነበብኩላችሁ። አሁን ደግሞ ጠቅለል ላድርግ እንደዚህ ላንብብላችሁ እና እንጨርሳለን። በአላማ ኑር እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሆኑ። ህይወት ትምህርት ቤት መሆኗንና መሆኑን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። የመከራ ቀን ወዳጅህን አትርሳ። የዛሬ ሰው ብቻ አትሁን። የትላንቱን አስብ፣ አንገት የተፈጠረው ዞሮ ለማየት ነውና አለማጅ ናት። ከፍ ዝቅ ስትላት ደንግጥ። ፀሐይ ዝናብን ተከትላ ተፈነጥቃለች። ከመከፋቱም በኋላ ትልቅ መጽናናት ይሆናልና በርታ አይላል። በጣም አስተማሪ ይሆናል ብዬ ያሰብኩት ቪዲዮ ስለሆነ ረጋ ብላችሁ ለመመልከት ሞክሩ። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ መማር ለሚፈልጉ ሁሉ በየትኛውም ዓለም ዳርቻ ያሉት ሁሉ ሸር እያደረጋችሁ አዳርሱላቸው። እንደምታውቁት አለማንበብ፣ አለመጻፍ ምን ያህል የአእምሮ ውድቀት እንደሚያስገኝ እንግዲህ እንደሚያመጣ ታውቃላችሁ። እናንተ ተምራችሁ በተለይ የተለወጣችሁ ልጆችና ማንበብ መጻፍ የቻላችሁ ከእናንተ ህይወት ተሞክሮ በማሳየት ሌሎች እህት ወንድሞቻችሁን እንዲማሩና እንዲለወጡ ሲያወጡ የሚፈልጉትን ነገር እንዲያደርጉ እንድታደርጉልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ እናንተ የዘወት ድጋፋችሁን እንደተጠናከረ እንዲቀጥል እያልኩኝ አሳስባለሁ። መልካም ጊዜ ይሆንላችሁ።